የምክር ቤት አባሉ ሌብነት ላይ የተሰማሩ ባለስልጣኖች እንዳሉ አረጋግጫለሁ ብለዋል። ጋዜጠኛው ወደ ኬንያ መኮብለላቸውን ተናግረዋል። ወደ ኬንያ እንዲሄድ የተገደድኩትም በመንግስት ጫና ነው ብለዋል። በዝርዝር ይዘነዋል። የትግራይ ልማት ማህበር ያደረገው የቦርድ ምርጫ ተቀባይነት የለውም ሲል የፌዴራል ባለስልጣን መስሪያ ቤቱ ውድቅ አድርጎታል። ሌብነት ላይ የተሰማሩ የመንግስት ባለስልጣን እንዳሉ የምክር ቤት አባሉ አረጋግጫለሁ ብለው ላነሱ ጥያቄ በሚኒስትሯ በኩል እውነት እንደሆነ ማረጋገጫን አግኝቷል። ባለስልጣኖች ከሌብነት ባሻገር በህገወጥ ስራ እጅ ከፍንጅ የተያዙ ወንጀለኞችን በአመራሩ ትዕዛዝ እንደሚለቀቁም አረጋግጫለሁ ብለዋል። የክልል ባለስልጣናት ህገወጥ የማዕድን ቁፋሮና ዝውውር ላይ እጃቸው አለበት የተባለ ሲሆን ሪፖርቱን ይዘው የቀረቡት ደግሞ የህዝብ ተወካዮች ምክር ቤት አባል ናቸው። የህዝብ ተወካዮች ምክር ቤት አባላት ማዕድኖች ባሉበት ቦታ ሁሉ የክልልና የአካባቢ ባለስልጣናት በህገወጥ መንገድ ቁፋሮና ዝውውር ላይ እጃቸው እንዳለበት አረጋግጫለሁ ብለው የተናገሩት ደግሞ የገቢዎች ሚኒስቴር የበጀት አመት የዘጠኝ ወር ሪፖርትን ለህዝብ እንደራሴዎች ምክር ቤት ሪፖርት ባቀረቡበት ወቅት ነው። ማዕድኖች በሚገኙባቸው ክልሎችና አካባቢዎች የተሰማሩ የጸጥታ ኃይሎች በህገወጥ የማዕድን ቁፋሮ ዝውውርና ሽያጭ የክልሉ እንዲሁም በየአካባቢው የሚገኙ ባለስልጣናት እንደሚያከናውኑትና ተሳታፊ እንደሆኑ የጸጥታ ኃይሎች ነግረውኛል ያሉት ደግሞ የምክር ቤት አባሉ አቶ ብርሃኑ ጎበና ናቸው። አቶ ብርሃኑ አክለውም በጸጥታ ኃይሎች የሚያዙ ህገወጦች በየደረጃው ባሉ ባለስልጣናት ጋር የጥቅም ትስስርና የስጋ ዝምድና ያላቸው በመሆኑ ህገወጦች ቢያዙም በአመራሮች እንዲፈቱ ይደረጋል። የምክር ቤት አባሉ አያይዘውም ህገወጦች ከተፈቱ በኋላ ለህግ አይቀርቡም፣ አይጠየቁም። የጸጥታ አካላቶችም በዚህ መማረራቸውን ገልጸው ምን እየተሰራ ነው ሲሉ ለገቢዎች ሚኒስተር ጥያቄን አቅርበዋል። ጥያቄው የቀረበላቸው የገቢዎች ሚኒስተር ሚኒስትር የሆኑት ወይዘሮ አይናሎም ንጉሴ በምላሻቸው በህገወጥ የማዕድን ቁፋሮ ላይ የተሰማሩ ባለስልጣናት ከዚህ ድርጊታቸው እንዲታቀቡም አሳስበዋል። ሚኒስተሯ አክለውም ማዕድን አሁንም በህገወጥ መንገድ ገቢያ ላይ ይውላል፣ ይመረታል ብለው በምክር ቤቱ አባል በኩል አቶ ብርሃኑ የተነሳውን ጥያቄ አረጋግጠውታል። ሚኒስትሯ ችግሩ እልባት እንዲያገኝ ጉዳዩ ከሚመለከታቸው ተቋማት ጋር እየተሰራ መሆኑን ጠቅሰው ይህ በእንዲህ እንዳለ ከህገወጥ ማዕድን ጋር በተያያዘ ስማቸው ተጠቃሽ ከሆኑ ክልሎች መካከል የቤኒሻንጉልና የትግራይ ክልል ግንባር ቀደም እንደሆኑ በተደጋጋሚም ይነሳል። የትግራይ ልማት ማህበር ትልማ ያደረገው የቦርድ ምርጫ ተቀባይነት የለውም ሲል ውድቅ ያደረገው ደግሞ የፌዴራል ባለስልጣን መስሪያ ቤቱ ነው። የኢፌዴሪ የሲቪል ማህበረሰብ ድርጅቶች ባለስልጣን የትግራይ ልማት ማህበርን ምርጫ ውድቅ ያደረግኩት ከፖለቲካ ገለልተኛ ስላልሆነ ነው ብሎታል። የልማት ማህበሩ ጉባኤተኞች ድምፅ ሲሰጡ የፖለቲካ ፓርቲዎች ጥሪ ተደርጎላቸው መገኘታቸውና መሳተፋቸው ከአሰራሪ ጋር ይጣረሳል ብሎታል። ባለስልጣን ስራ ቤቱ ሁለት ተወካዮቹ በምርጫው ላይ እንደተገኙ ያረጋገጠ ሲሆን በተወካዮች እንደሰማሁት ጉባኤው ገና ከመጀመሩ ከአጠራር ጋር በተያያዘ መካሄድ የለበትም ሲባል በጉባኤው በኩል የተነሳ ሲሆን ከነ ችግሩም ቢሆን ቀጥሏል ብለውታል። በመጨረሻም ባለስልጣን መስሪያ ቤቱ የቦርድ ምርጫው ታርሞ ድጋሚ ምርጫ እስኪካሄድ ድረስ እውቅና የሰጠዋቸው የቦርድ አባላት እንዲቀጥሉ ሲሉም ትእዛዙን አስተላልፏል። ጋዜጠኛው ወደ ኬንያ ኮብልለዋል። ጋዜጠኛው የመኮብለል ምክንያት ደግሞ የመንግስትን ዘረፋና ሙስና በማጋላጤ ነው። ጋዜጠኛ እዮብ ሽመልስ ወደ ኬንያ መኮብለላቸውን የገለጹ ሲሆን የመኮብለላቸው ምክንያት ደግሞ ደስታ ሊዳሞና ግብረአበራቸው እንደሆነም ገልጿል። ወጣት እዮብ ሲዳማ ኒውስ የሚል ቻናል ያለው ሲሆን በዚህ ቻናሉም በሲዳማ የተጀመረውን ዘረፋ ይቁም አብዮት እንዲነቃነቅ ካደረጉ ውስን ጋዜጠኞችና አርቲስቶች መካከል ተጠቃሽ ነው። ጋዜጠኛ ኢዮብ ሽመልስ በሲዳማ ክልል መንግስት ህገ መንግስታዊ የሆነ አፈና፣ እስር፣ ግድያ፣ ማስፈራራትና ሌሎች ትንኮሳዎችን ተከትሎ ወደ ኬንያ እንደሄድም ገልጸዋል። ከዚህ በፊት የሲዳማ ክልል መንግስት ለምን ችግር የተነገረኝ በሚል የብሔረሰቡን ድምፃዊ ኢትዮጵያን ከአዲስ አበባ ወስዶ ሐዋሳ ማሰሩም የሚታወስ ነው። በአባይ ግድብ የታየው ህብረት የባህር በር ለማግኘት የሚደረገው ሀገራዊ ጥረት ላይም መደገም አለበት ብለዋል። ይህንን ያሉት ደግሞ በአገዛዙ ስብሰባ ላይ ሁሌም ድምቀት የሆኑ ካድሪ የሃይማኖት አባቶች በቀኝ በኩል ሲቀመጡ፣ በግራ በኩል የሚቀመጡት የአርበኞች ማህበር ፕሬዚዳንት ልጅ ዳንኤል ናቸው። ለአባይ ግድብ የታየው ህብረት የባህር በር ለማግኘት በሚደረገው ሀገራዊ ጥረት መደገም እንዳለበት የጥንታዊ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል መስፍን አመላክተዋል። የጥንታዊ ጀግኖች አርበኞች በአንድ አላማ ለሀገር ለዋላዊነት ዘምተው ተሳክቶላቸዋል። መላው ኢትዮጵያውያን በህብረት የአባይን ግድብ ገንብተዋል። አሁን ደግሞ ለአባይ ግድብ የታየውም መረባረብ በሰላማዊ መንገድ የባህር በር ለማግኘትም መደገም ያስፈልጋል ብለዋል። የአባይን ግድብ አሁን ያለበትን ደረጃ ላይ እንዲደርስ ጉሊት ቁጭ ያሉ እናቶች ሳይቀሩ ከአንድ ብር ጀምሮ በማውጣታቸው ተሰርቷል። የባህር በሩም የኢትዮጵያ ህልውና ጉዳይ በመሆኑ መረባ ማባረብ እንደሚገባም አሳስበዋል። የአርበኞች ፕሬዝዳንት ይህንን ይበሉ እንጂ እንደ ሀገር ጦርነት ቆሞ አንድ የጋራ ሀገረ መንግስት ሳይኖረን ወደብ ፍለጋ መንከራተት ያገዛዙ የእድሜ ማራዘሚያ ፖለቲካ እንጂ ለዜጎች ሰላም ወጥቶ መግባትና ዳቦ ሊሆን አይችልምና ይህ ኢትዮ ማለዳ ነው። ወዳችሁና ፈቅዳችሁ ስላደመጣችሁን እናመሰግናችኋለን። ሰናይ ምሽት ይሁንላችሁ።